ጌታችን እየሱስ ክርስቶስ በዮሐንስ ራእይ ላይ ራሱን በንጋት ኮከብ መስሎ ምን ብለዋል? እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል በዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ራሱ ኢየሱስ ክርስቶስ ምን አለ? እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ በማለት ራሱን በንጋት ኮከብ መስሎ አስተምሮናል። ስለዚህ ቅድስት ድንግል አማናዊን ኮከብ ያስገኘችልን ዕለተ ረቡዕ ሆና ምሳሌዋ ተገልጧል። ቅዱስ ጴጥሮስን በልቡናችን ዘወትሮ የሚያድር ብርሃነ ብርሃናት ኢየሱስ ክርስቶስን በንጋት ኮከብ መስሎ ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ በማለት በሁለተኛ ጴጥሮስ መልእክቱ ምዕራፋን ቁጥር 19 ላይ ኢየሱስ ክርስቶስን በንጋት ኮከብ መስሎ አስተምሮናል እና ከጌታችን ትምህርት በመነሳት ጌታችን መድኃኒታችን ኢየሱስ ክርስቶስን በንጋት ኮከብ መስሎ ያስተማሩ ብዙ ሊቃውንት አሉ። እንግዲህ የኮከብ መገኛ ዕለተ ረቡዕ እንደሆነች ሁሉ የአማናዊ ኮከብ የክርስቶስ መገኛም ቅድስት ድንግል ማርያም ናት። ለምሳሌ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ